ዳይመንድ እና ናኦል አዳይን ለመጠየቅ ወደ እነ ፍቅር ቤት አምርተው ነበር። ልዱ እና ዴቭ በርጋ ነበሩ። ልዱ አዳይን ተብላ ዴቭን አመጣችው። ዴቭም ቆይ እነዚህ ልጆች ምን ፈልገው ነው እኔ ሄጄ ማናገር አለብኛል፣ እና ሄዶ ያናገራቸዋል። ወደ እነ ዳይመንድ ከሄደ በኋላም ምን ፈልጋችሁ ነው በማለት ጠይቃቸው፣ አዳይን ፈልገን ነበር አጣፋን አሉት። አዋ አጥፈታችኋል፣ ሰላም ነው ብሎት ነበር። ናኦል ምን ሰላም አለ እናንተ እያላችኋለ፣ ግን በንዴት ስንቴ የምነግርህ ካጣ ካዳያ አጠገብ እንዳትደርስ ብሎ ያስጠነቅቀዋል። ናኦልም አዳይ እህቴ ነች አለው። ዴቭም እህት አይደለችም እህትን ሄድና ፈልጋለው ከዚህ በኋላ ካዳያ አጠገብ እንዳትደርስ ይለዋል። ናኦል ያንተን ሀሳብና ምክር አልቀበልም እህቴ ስለሆነች አያለው እያለ እየተከራከረው ነው ብቸኝነት ካሳሰበ ግን አጠገቧ ያለው ሰው አብሮሃል ይለዋል። ዳይመንድን ዳይመንድን ይህን መሰማ ጊዜ ቆይ አንተ ችኮችን ሁሉ አላስለከም የምትለው እንዴ? ይላል። በሌላ በኩል ባርኮት እና አዳይ፣ ባርኮት ከአዳይ ክፍል መጥቶ በሰዓቱ የአንቺ ፍቅር የሚያርገኝን ቅጦና አሳቶኝ ነበር አሁን ግን እህቴ ነሽ እያለ ያወራታል። አዳይም ታዲያን ያልፈልገኝም ማለት እኮ እንደዛ አልነበረም በአጭሩ አስቀረው እያለች እያወራችው ነው። አሁን ፍቅረኛ አለችህ። ስለዚህ ከእሷ ጋር ስለሆንኩ ደግሞ ደስተኛ ነኝ። በዛ ላይ ደግሞ የልባችን ፈጣሪ ያውቃል ትላለች። እንደዚህ እያወሩ እያለ ዴቭ ተደብቆ ይሰማቸዋል። ባርኮትም አዳይ ግን በእኔ ስሜት የተነሳ ዴቭ እንዲጎዳ አልፈልግም እያለ እየመከራት ነው። አዳይ ለእሷ አታስብ፣ እኔ እወስናለሁ ሁሉም ነገር እያለችው ነው። ግን አንቺ ምንድን ያልሽኝ በወንድምነት ነው ያልሽኝ፣ ይሄ ነገር አይሆንም ስትይ ታውኩሽ ይላታል። አደይም እና እንደዛ ያልኩ እንደሆነ ሁሉ ነገር አበቃ ማለት ነው እንዴ እያለችው ነበር። አደይ ቆይ አሁን ማንን የምትወድ ባልኮትን ወይስ ደግሞ ዴቭን ነው ወይስ ደግሞ እኔ ምንም አልገባኝ። አዳይ ነገር በጣም የምትወደው ማንን እንደሆነ ግልጽ እየሆንልኝ አይደለም። እንደኔ ከዴቭ ጋር ብትሆን በጣም አሪፍ ኖላለው። በዛም መጣች፣ ከኋላው ምን እየሰራ ነው አለችው። ዴቭን ነይና ባልሽን ይልና ወደ ውስጥ ግብት ይላል። ዴቨን ወደ ውስጥ ከገባ በኋላ ምን እያደረገ ነው አሁን ወድሻለው፣ ያለው አሁን ስሜት አለኝ አሁን ደግሞ እንደምትላት እያለ በቁጣ ይናገረዋል። ቤዛም ቆይ ምን እንደማድረግሽ አሳይሻለሁ እያለች እየፎከረችባት ነው። አደይም ባርኮት ባክህ የሆነ ነገር በለው ዴቨን እያለችው ነው። ባርኮትም ምሽ እኔ አስረዳቸዋለሁ ጉዳዩን ይላል። ለምለምም መጣችና አደይ የት ይዳ ነው ትላቸዋለች። ሰብሰብ ባሉበት ፍቅር እኔ ምን አውቃለው ቤት ከሆነች መጋደም ነው ስራዋ፣ ውጭ ከሆነች መዞር ነው ስራዋ ትላለች ለምለም። ደግ አደረገች እንደውም አረፍ ማለት አለባት እያለች ነው። ኤላም ባርኮት ተኝቶ ነው እንዴ ብሎ ጠየቃችው። ቤዛ አልተኛም ትላለች የለም አለችው። ፍቅርም ውሸታም አሁን ከክፍሏ አላየሁትም አለች። ኤላም እርግጠኛ ነች ቤዛ ከክፍሉ የለም ይላታል። ባርኮትም ከደቂቃ በኋላ ወደ ሳሎን ይመጣል። ልዱ ውሸታም ታዲያ የማን ነው አለች። አለቻት። ባርኳትም ከመጣ በኋላ ሰላም አላቸው። ለምለም ብቻችን ማውራት እንችላለን ለስለሆነ ጉዳይ ነው የመጣ ነው አሉት። ባርኳትም በኋላ ቤት መጣና ታወሬኝ ያለሽ ይላታል። ጭንቅላቴ ልክ አይደለም በኋላ እናወራለን ብሎም ይገባል። ለምለምም ጥላቸው ተነሳች። ኤላም ልዱ እንዴት ነሽ ይላታል። ሰላምታ እኮ ራሱ ነሳሽኝ። ሰላምታ እኮ አልኩህ ግዴታ ከአንተ ጋር መስልንና መጨፈር የለብኝም አለችው። ይህን ነገር ደግሞ ያልከኝ አንተ ነህ። ካሁን በኋላ ቤት ያልመጭም ማለት ነው ይላታል። ኤላ ምን አስቦ ነው ልዱን ጠጋ ጠጋ እያላት ነው ፍቅርም አይ ኤላ፣ እችን አሁን አመንካት? እሷ እኮ ዝም ብላ እንዳገኘችው ነው ትላለች። አሁን ደግሞ ተረኛው ነኦል ነው ትላለች። ልዱም ከፈለግኩበት ሰው ጋር እንደፈለግኩ መሄድ እችላለሁ እያለች እያወራቻቸው ነው። ፍቅርም እሱማ ትች ያለች፣ ግን መጨረሻሽ ነው ማየት የምፈልገው እያለቻን ነው። ከቀናሽ ደግሞ ከናወር ጋር ላስታረቀሽ ይችላለሁ እያለዛ፣ አትጨቃጭል እያለቻን ነው። ኤላም ጭቅጭቁ ምናምን ይላቸዋል። አደይ መቼ ነው የጭቅጭቅ የሚያልቀው እያለች ነው ቁጭ ብላ። ለምለም መጣችና እቅፍ አረገቻ። በደስታ የሆነ ነገር ተፈጥሯል ማለት ነው ብላም ጠየቀቻት። ሙነች ነው የተከፋሽው በፍቅር ምክንያት ነው ብላም ጠይቃትም አይደለም እያለች ነው። እንግዲህ እሷ እየተከፋች ያለችው መምረጥና መምረጥ አቅቷት ነው። በቃ የናጭሩ ሁለት ወዱ አይሆንም፣ አደይ ወይ ዴቭ ወይ ባርኮትን አለቀ። ሁለቶችንም እኮ እያወዛገብሻቸው ነው ያለሽ አደይ። ሁለቶችም ይወዷታል እሷ ግን ማንን የምትወደው ? አደይም ከዚህ ቤት መውጣት ይኖርብኛል፣ ባርኮትና ዴብ አብረው እያሉ ከዚ ቤት እኔ ምኖር አልችልም፣ ከአቅሜ በላይ ነው እያለች ነው። ለምለምም እንዲ አሁን ላይ እኮ እሱ የራሱ ሕይወት አለው ከቤዛ ጋር ጀምሯል እያለቻለ ነው። እሱ ለክኖች ግን ደግሞ ከዴብ ጋር እንዴት ጣሉ አልፈልግም፣ ተጽዕኖ እያመጣ ነው ከሕይወቴ ላይ እያለች ነው። ነው ወይስ ደግሞ አሁንም ላንቺ ስሜት አለው ባርኮት አለቻት። አደይም አዎ እያለች ነው ለለምለም። ምንም የተቀየረ ነገር የለኝም ብሏል። ለምለም በጣም ተናደደች። እንዴት እንደዚህ ያደርጋል? አለችው። እውነቷን ነው እንዴ? አንድ አልቋል አንድ አላለቀም። ምንም ሚሉት ነው አወዛጋቢ የሆነለች ለምን ከዚህ ቤት ወጥቶ ሌላ ስራ መፈለጉ ጥሩ ነው። ግን ደግሞ ባርኮትን እና ዴብ እንዳይጣሉ ከሆነ እሺ። ግን ደግሞ ዴብ እንዳጎጆ እያለች ነው። ባርኮትን ያወራዋለሁ እያለች እያናገረች ነው። አዳይ ውስጥ ግብ ብላለች። በዚህ የእነዚህ ልጆች እያስቸገሩኝ ነው፣ በዛ ደግሞ ቤተሰቦች ትላለች ልጁና ኤላ ዛሬ ከስንት ጊዜ በኋላ አብረን መጣን። አዎ ዛሬ ከደም ማምለጫ መንገድ ስለፈለግኩ ነው እንጂ አልመጣም ነበር፣ ከንት ጋር እያለችው ነው። ምን አጠፋው ብሎም ጠይቃት፣ እንደ ወንድምና እንደ ጓደኛ ቀርበሽ እንደምትመች አውቃለሁ ይላታል። ግን እኮ አንድም ቀን ስሜቴን ተረድተኛ አታውቅም እያለችው ነው። ለዛች ለለምን ብለ ሁሌ እንዳባረር ከኝ ነው። እውነት ነው እንዴ አባሯታል፣ አስቀይሟታል። አሁን ግን ኤላ ጠጋጠጋ እያለ ነው የእኔና እና አንቺ ነገር ከጓደኝነት የዘለለ ነገር ምንም ነገር የለም ብሎም ነግሯታል አሁን ወዴት ልትሄጂ ነው በማለትም ጠይቃት እሷም ገና ይከራለች እሱ ጋር ደግሞ ምን ትሰራ የለሽ ያንን ልጅ ለምን ነው የምትወዱት ብሎም ጠየቀ እሷ እሱ ይሻላል ከእናንተ እያለችው ነው ልዱ ለምለምንና ለአሁን አቀጣጥራ ሄደች የኔ ልሉ እንደዛ አታደርግም ይላል የለም አደይም ዴቭን ለማናገር ወደ ክፍሉ ገብታ ነበር ዴቭ አንተ እንዳሰብኩ አይደለም ሁሉም ነገር ዴቭ የውልሽ አዳይ፣ እኔ ያንቺን ውሸት መቀበል አቅቶኛል፣ አቅሞም ያለኝም የምትሰማኝ ከሆነ ስሚኝ እያለችው ነው በቁጣ የዋሻው ነገር የለም፣ ባርኮት ስለ አንተ ብቻ ነው የነገረኝ እያለችው ነው። እንግዲህ ዴቭ በጣም እየቀና ይገኛል። ከማንም ወንድ ጋር ሲያያት መንጨርጨር ነው። ቅናቱን በልክ ብታደረገው የተሻለ ነው ብዬ አስባለሁ። ያለዛ ዴቭ እንዳታጣትሽ። አብሬህ እንዴት እንደምሆን እያስረዳኝ ነው እንጂ ሌላ ነገር የለም እያለች እያወራችው ነው እሱም ማን ልመን እያለ በጣም ውዝግብ ብሏል። ዴቭም እስኪ ንገሪኝ፣ ያየሁትን ነው ወይስ ደግሞ እየሰማሁትን ነው ማመን ያለብኝ? እንደዚህ አይነት አመለካከት ይኖርሻል ብዬ አስቤ ያላግም እያላት ነው። አዳይም እንደ በፊቱ እንዳት እና እንደ ወንድም ማውራት አንችልም እንዴ? አለች። ዴቭም ያሲናት በኋላ ለራሱ እያመቻቸ ነበር አለ። ዴቭም ልብሽን ካደበ ታድርገው፣ ሁሌ በተጠገውሽ ቁጥር እየሸሸሽኝ ነው። ከዛም ከዚህ ማት ላይ ባርኮትን ትወጃለሽ ኪንጎ ደግሞ አለ ይላል ለሱም ፊት አትስጪው እየተከታተለች ነው ይላል። አደይም አንተ እንደምታስባት ተራ ሴት አይደለውም። ለሁለታቸውም ምን አይነት ምንም አይነት ቦታና ስሜት የለኝም የምታረዳኝ ከሆነ ተረዳኝ እያለችው ነው። ናኦልም ከልዱ ጋር ከመጣ በኋላ አደይ እና ዴብ ምንድን ናቸው ብሎ ይጠይቃታል። ሁለቱም ይወዷታል፣ ግን ደግሞ እሷ ታበሳጨዋለች እያለች ነው። ግን ደግሞ መቼም ዴብ እና አደይ አንድ ላይ ሆኑ የምትመጠነው አይደለችም አለች። ናኦልም አደይ እንዳያ ከሆነ አንቺ እንደምታያት ሴት አይደለችም ይላታል። ልዱም ቆይ ግን እሷ ሊያዋራ ስመጣ ወንድምሽ ያመጣልሽው ለምንድን ነው እያለ እያወራት ነው። ከዚያ ቀደም ብሎ ለምንድን ነው አዳይ አዳይ የምትለው እያለችው ነበር። አዳይ አዳይ ያለበት ምክንያት ይሄ ነው። እሷ ሊያዋራ ሲጠራት ወንድሟን አመጣች። የለቂያቸው ለምለም እንዴት ነች ብሎም ጠይቃት። ለዱ ጨራሽ ደግሞ ስለ ለምለም መጠየቅ ጀመር ካለች እኔ አንተን ለወራ ብመጣ እንዴ ለምለም አንድ አዳይ ትላለህ ብላ ተቆጣች። ለምለም ቤቷ ውስጥ ቁጭ ብላለች። ኤላ ይመጣና ቁጭ ብላለች። ከስሯ ሻሻ ትላለች። ሌሊ መቼም ተናደሽ አይደለም አይደል? ኧረ በጣም ደስ ብላኝ ነው እንጂ እያለች ነው። ለምለም ተቃጥላ ሞተች። ለህልዱ ጋር ባወራ ቁጥር የለምለምና እያደይ ጸባይ አንድ ነው። ከማንም ጋር የሚወዷቸውን ሰው ቆሞ ካያቸው በጣም ይናደዳሉ፣ ይቃጠላሉ። ቤዛንም ሆነ ማንንም እዚህ ቤት ላት አልፈልግም እየጮች እየተነገረች ነው ለኤላ ቤዛ እና ባርኮት፣ ባርኮት ቁጭ ብሎ እያሰበ ነው። ቤዛ ስመጣ ሊወጣ ይሞክራል። ወዴት ነው አለች። ሌላ ጋር ደርሼ መጣሁ። ባርኮትም ለምለም ጉዳዩ ለእኔ ነው መንገር ያለባት እና እኔ መሄድ አለብን። ምን ነገር ከሆነ ነግርሻለሁ። ከዛ በተጨማሪ ወደ ስራ መለሳለሁ። ቤቱም አደራ እያላት ነው ባርኮት። ግን ምን አይነት ስራ ነው የሚሰራ? የዳር ይመጣል። አደይ ስራውን እየሰራች እያለ ፍቅር ወደ ኪችን ትሄደና፣ አንቺ አደይ ምን እየሰራች ነው አለቻት። ዝም አለቻት። ለምንድን ነው የሚለጎመሽ እንዴ? ሳውራ ለምን አወራሽ ታያለሽ፣ ዝም ስል ለምን ዝም አልሽ? እኔ ምን ላድርግ እያለቻት ነው። እውነት ነው እኮ አላውራ ስትል ሌላ ስታወራ ሌላ። ከዴብ ጋር ምን እየሰራች ነው ቅድም አለቻት። እሱ የግል ሕይወት ነው አይመለከትሽም ብላት አለች። ፍቅርን በጣም ተናደደች። ልቀየኝ አለቻት። ባርኮ ታያቸውና እዚህ ቤት መምጣት የሚያስጠላኝ ይህን ጭቅጭቃቸውን እያየሁ ነው ይላል። ፍቅር አንተ እዚህ ቤት መምጣት ሰረች አይደል? እኔ ደግሞ እንደዚህን የምኖረ አለች። ሁሉን ነገር ማየት እንጣና እነገራለሁ እያለች ነው። ባርኮት አንድ ነገር ብታረጋት እኔና አንቺ የመጨረሻችን ነው የሚሆን እያለ እየነገራት ነው። ባካ አንዴም ተረዳኝ እያለችው ነው። ባርኮትም እንደምንም ብሎ አስወጣት ፍቅርን። አደይ ማመሰግናለሁ ብላ እቅፍ አደረገችው። ዴቪ ይመጣል አደይ አለ ድንግጥ ጣለች እና ሸሻለች። ቆይ ምን ለማድረግ እየሞከርክ ነው ይለዋል። እኔም አሳስባት አዲ ባርኮት እንምትወደው ዴቪን በጣም ተናዶ ከቤዛ ጋር መስለኝ ለምን አተዋትም ይለዋል። እሺ አንተም ቢሆን ተንከባከባት እያለ እየመከረው ነው ማንም ቢሆን እየመጣ ሲጮባት እና ሲናገራት ዝም አትበል እያለው ነው እሱን አንተ አትነግረኝም ብሎታል ለዚህ ስድብ ጎበዝ ነው ዝም ወይልም ባርኮት መስመርን አትለፍ አደይ ለአንተ ብቻ አይደለችም የለኔም ናት እያለ እየተከራከረው ነው ጦርነቱ እንግዲህ ጀምረዋል አደይም ጭቅጭቃቸውን ከሰማች በኋላ እኔ በቃችሁ ተው ስራ ልስራበት ለማንም አልሆንም ብላ ጥላቸው ወጣች ሰራተኛ ነኝ በቃ ብላለች በሌላ በኩል ዳይመንድ እና ኬንጎ ዳይመንድ ብቻውን ቁጭ ብሎ ማለት ኬንጎ ብቻውን ቁጭ ብሎ ነበርና ዳይመንድ ይመጣል። ቆይ አሁን አንተ ምንድን ነው እንደዚህ የተቆጣው? ከዛ ጋር ከናውል ጋር ስለተታረቅኩ ነው እንደ ይለዋል። አረ እንደዛ አይደለም ይላል። ከቤት ደግሞ ለምንድነው ማትወጣው ብሎም ሲጠይቀው፣ ታዲያ ለምንድን ነው ማሽቀብጠው በናውል የማወጣው በናውል ተገታኝ ሄዳል ብሎታል። አዲ እንደምፈልጋት እያወቅ ጓደኛ አደረግከው ይላል። እሷን እወዳታለሁ አለም ላይ ያለ ሰው ሊወዳት ይችላል፣ ግን ደግሞ ናውል ወደዳት እንጂ ሊያፈቅራት አይችልም አለው። ቢሲያ ከወንድሟ ጋር ስልክ እያወራች ነው። ሁሉም ነገር አሳካለ ትለዋለች። ፍቅር መጣችም ከዚህ ከምታሞቂ ለምን ባልሽ ነው ጠብቅ ነው ለምለም ሁሉን ነገር ተነግረዋለች። ከኤላ ገንዘብ እየተበደረች ና እየወሰደች ነው። ቤቱን ባራጣ መልክ አስመልክታ የሚያል መልክ ተነግረዋለች። ኤላ ደስተኛ ነበረ። ምስት እንደ ጓደኛ ነው የነገረች እኝላል። ቆይ ግን ታስሯል ትለዋለች። ይህ ነገር ማጠራት አለብን ብላ ነገረቻቸው። ስለ አደይ ጥንካሬ ማወራቻቸው ባርኮትም ያው ጓደኛው አይደለችው እያለ እያሞጋገሳን ነው። ጓደኝነታቸው ደስ ይላል አለ። ከተዋወቁ አጭር ጊዜ ነው ግን ደግሞ አንዳቸው ለአንዳቸው ይቆማሉ አለ። ለምለም ፈጣሪዋን እያመሰገነች ነው። ስለ አደይ ጓደኛዋ እንደሆነችና ጥሩነቷን ሲገልጹላት ባርኮትም ስልክ ተደወለና መውጣት አለብኝ ይላል። ለምለም የነገርኩን ነገር አደራ ቦታ ስጠውን ደረሰው እያለችው ነው እና ዳይመንድም በመንገዳቸው አደይና አግኝተዋት ሰላም ብለዋታል። ትናፍቀኛለሽ የሚል መልእክትም ሰጥቷታል። ብዙ ስራ አለብኝ ብላ መጣች። ወደ ቤት ከመጣች በኋላ ከበሩ ጋር ነው ያጋጫት ፍቅርና ቤዛ። ፍቅርም አንቺ ቆይ፣ ልክሽን ነው ቂ ብዬ ስንት ጊዜ ነው የነገርኩሽ እያለች እየጮኸች መናገር ጀመረች። አደይም ቤዛም በጥፊ ትላታለች። ካላ ካላከበራችሁ እንዴት እንደማሳያችሁ እያደረገች እየፈከረች ነው። እንግዲህ ንቅ አድርጋ ይዛችኋለች። በደንብ ንብር መቀጥቀጥ ያለብሽ እላለሁ አደይ። ፍቅርና ቤዛማ ይገባቸዋል። ይህ በር ለነሱ ነበር ወስዶ ማጋጨት ግርግዳው ጋር አሁ ቀጥቅጫቸው። እናንተ ሳታከብሩ እኔ ላከብራችሁ እንዳትጠብቁ ብላቸዋለች። ሰራተኛ ናት ምንም አታመጣም ብላችሁ ከሆነ ተሳስታችኋል እያለቻቸው ነው። ታዲያ ሰራተኛ እኮ ጎበዝ ነው እንዴ? ዴ ማያት ምን አድርጋችኋል ነው ብሎም ጠይቃቸው፣ መልስ የለም ናውልም ብዙ ነገር የሚያጣው ሰው ነኝና፣ አንቺ አትረጅኝም፣ አትጓጅ፣ አትጨነቅ እያለ እያወራት ነው። አደይ፣ ከአንቺ የተሻለች የምትሆነው ተረዳዳይ ሰውን እያለ እየነገራት ነው። እኔም በአንተ ቦታ በሆነና አስብኳት፣ እናቴ ብትሆን እያለች እያወራች ነው። ልዱም ለምለም እና ኤላ ቁጭ ብለው ድራማ እያዩ ነው። ለምለም በጣም የምታየው ፊልም ተመችቷት እየሳቀች ነው። ይህ ምን ነው ደስ የሚለው ለምን ኳስ አናይም? እያለ እያወራት ነው። እሷም ማይ ኳስ ካየማ ትኩረት ሁሉ ከዛ ላይ ነው የሚሆን አለች። በዚህ መሃል እንግዲህ ትኩረት ፈልገች ነው ብሎ ጠጋ ሲላ ታዲያ የመጣችው እና አቋረጠቻቸው። ለምለምን በቃ ሄደን ዋጋቸውን ሰጣቸዋለች። አለች እነ ፍቅር ይረጋጉና መለሳለው አለች። በቃ ሻይ እናፍላ ብለው ወደ ውስጥ ገቡ። ኤላም ሻይ ለማፍላት ሁለት ሴት እያለ እየሳቀ ነው አደይም እየለቀሰች ወደ እናቴ መሄዳለብኝ እያለች ነው። ለምለም ሁሉን እናስተካከላለን እያለች እየመከረቻን ነው። ኤላ ፍቅራችሁን በልክ አድርጎ ይላል። ናውልም በመንገድ ቤዛን ያገኛትና እንቃርጎ ይዛታል። ለምንድን ነው እንደዛረጋችሁት አደይም? ብሎም ይጠይቃታል። እኔ እሄደለሁም ትላለች። ናውል ጎበዝ እንኳንም አነካት። ሰላም ጤና ይስጥልን ብቻ ቤተሰቦች።